ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹም በቅድሚያ ዓለም ነውጥ ላይ ናት ሲሉ የብልጽግናው ፕሬዚደንት አብይ አህመድ ተናገሩ። እኛ ሾልከን እንውጣ ሲሉም አክለዋል። ዝርዝሩ ተዘጋጅቷል። በፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ምክንያት የስድስት ወራት እስር የተፈረደባቸው የቢሮ ኃላፊ በስድስት ሰዓት ውስጥ ተፈቱ። የህወሓት ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ መኪና አልመልስም በማለታቸው ምክንያት የትግራይ ትራንስፖርት ቢሮ ለእስርም ተዳርጓል። ፖሊስ ወይዘሮ ፈትለወርቅ ይጠቀሙበት የነበረን መኪና አስገድዶ መቀበሉንም የቢሮ ኃላፊው ለኢትዮ ፎረም ተናግረዋል። ሰሙታላችሁም። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ያወጀውን የሽግን ግንባር ዘመቻን ተከትሎ በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ናቸው። አቶ ሽመልስ አብዲሳ ደግሞ መስዋዕትነት ክፈሉ ሲሉ አመራሮቻቸውን ጠይቋል። የምንቃኘው ሌላኛው መረጃችን ይሆናል። ከ20 በመቶ በላይ የሆነው የኢትዮጵያ የዋጋ ግሽበት ለሚቀጥሉ ሶስት ዓመታት በሁለት ዲጂት የሚገለጽ ሆኖ እንደሚቀጥል የተባበሩት መንግስታት ድርጅት አሳወቅም። ከጊዜ ወደ ጊዜ እየተባባሰ የሄደውን የዋጋ ንረት ለመቆጣጠር ሰዎች መውለድ እንዲያቆሙ ጠቅላይ ሚኒስትሩ መምከራቸውም አይዘነጋም። ተጨማሪ አለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ ስብሰባውን ማካሄዱን አሳውቋል። ስብሰባው የተጠራው ደግሞ ከአስተምህሮት ጋር በተያያዘ ነው ተብሏል። ቤተ ክርስቲያኒቱ በመጪው ቅዳሜ በሚካሄደው የካቶሊክ ሊቃነ ጳጳሳት አቡነ ፍራንሲስ ስርዓተ ቀብር ላይ እንደምትገኝም አሳውቃለች። በሌላ በኩል በቅርቡ ሕይወታቸው ያለፈው የካቶሊክ ሊቀ ጳጳሳት የሆኑትን አቡነ ፍራንሲስን ለመተካት በሚካሄደው ምርጫ ኢትዮጵያዊው አባት እንደሚሳተፉም ታውቋል። የተወደዳችሁ የኢትዮ ፎረም ቤ ሌሎች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ምክንያት የስድስት ወራት እስር የተፈረደባቸው የቢሮ ኃላፊ በስድስት ሰዓት ውስጥ ተፈቱም። የህወሓት ጽሕፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ መኪና ልመልስም በማለታቸው ምክንያት የትግራይ ትራንስፖርት ቢሮ ኃላፊ ለእስር ተዳርገው ነበር። ፖሊስ ወይዘሮ ፈትለ ወርቅ ይጠቀሙበት የነበረን መኪና አስገድዶ መቀበሉንም ኃላፊው ለኢትዮ ፎረም ተናግሯል። አቶ ታደለ መንግስቱ የትግራይ ክልል ትራንስፖርት ቢሮ ኃላፊ ናቸው። ኃላፊው እንደሚሉት በጦርነቱ ወቅት በትግራይ ክልል ውስጥ የቀሩና ወደ ክልሉ የገቡ የፌደራል መንግስቱ መኪኖች እንዲመለሱ የጊዜያዊ መንግስቱ ትእዛዝ ሲሰጥ የትራንስፖርት ቢሮ ይህንን ኃላፊነት እንዲያስፈጽሙ እክልና ተሰጥቶታል። በዚህም መሰረት የተለያዩ ግለሰቦች የሚጠቀሙባቸው መኪኖች እንዲመለሱ ሲደረግ ቆይቷል። ንብረትነቱ የኢትዮጵያ መንገዶች ባለስልጣን የአዲግራት ዲስትሪክት የሆነና የህወሓት ጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ነው የሚገለገሉበት መኪና እንዲመለስ ጠየቅን የሚሉት አቶ ታደለም ከዚህ በፊትም ከኃላፊዋ መኪኖችን ተቀብለናል ይላሉ። ብዙ መኪኖች እንድንመልስ ደግሞ ፕሬዚደንቱ ውክልና ሰጥቶን እየመለስን ቆይተናል። ላለፈ ሁለት አመታት ማለት ነው። እንግዲህ የህወሓት ሰዎችም ብዙ መኪኖች ስለነበሩ እነሱ ጋር የደብዳቤ እየጻፍን በትራፊክ እያስያዝንም ብዙ መኪኖች አስመልሰናል። የመንጆሪኖ ወይም ደግሞ የፈትለ ወርቅ ገብረ እግዚአብሔር አንዷ ነች። ከእሱ በፊት አንድ ሁለት ሶስት መኪና አስመልሰናል። ከእርሶ ከመንጆሪኖ ማለት ነው። አሁን የቀረች አንድ መኪና ነበረች። ባለንብረቷ የኢትዮጵያ መንገዶች ባለስልጣን አደግራፍ ዲስትሪክት ነው። ወይዘሮ ፈትሎወርቅ ሌሎች መኪኖችን የመለሱ ቢሆንም ይህንን የመንገዶች ባለስልጣን መኪና ሊመልሱልን አልፈቀዱም የሚሉት የቢሮ ኃላፊው፣ ይህንን ተከትሎም የመኪናው ባለቤት የመንገዶች ባለስልጣን ጉዳዩን ወደ ፍርድ ቤት ወስዶት ክስ መመስረቱን ያስረዳሉ። የፍርድ ቤት ውሳኔም የክልሉ ትራንስፖርት ቢሮ መኪናውን በማስመለስ ኃላፊነቱን እንዲወጣ የሚጠይቅ ስለነበር ይህንኑ ለህዋ ጽህፈት ቤትና ለኃላፊያው ያሳወቅን ቢሆንም አዎንታ ምላሽ ሳናገኝ ከረምን በማለትም ያክላሉ። መኪናው ሳይመለስ ፍርድ ቤቱ የሰጠው ቀነ ቀጠሮ ቢሮ ለገባ ሲሄድ በር ላይ ተይዤ ታሰርኩ ሲሉም ነው የጠቀሱት። በር ወደ ቢሮ እየገባሁ ጠዋት፣ አይ እንዲህ በስር አቅርቡት የሚል ደብዳቤ ይዘን የመጣ ነው እና ልንወስዶት እንፈልጋለን ሲሉኝ እኔ አላንገራራሁም። ችግር የለውም ብዬ አንብቤ ደብዳቤውን ምላሽ ለመስጠት ነበር ሄድኩ እንጂ ስድስት ወር ይፈረድብኛል ብዬ አስቤውም አላቅም። ፍርድ ቤቱም በቢሮ ኃላፊው አቶ ታደለ ላይ ጉዳዩን እስኪያስፈጽም ድረስ ስድስት ወር እንድትታሰር ካስፈጸምክ ግን በድጋሜ ከስድስት ወራት በኋላ በድጋሜ ችሎት ላይ እንድትቀርብ በሚል ፈረደ። የሚሉት አቶ ታደለም በክልል ውስጥ በተካሄደው ጦርነት በድሮን በደረሰባቸው ጥቃት የአካል ጉዳተኛ መሆናቸውን በመግለጽና ጉዳዩን አልፈጽምም ያለው አካል መጠየቅ እየተገባው እኔ ልታሰር አይገባም በሚል በፍርድ ቤት ያደረጉት ክርክርም የስድስት ወራት ፍርዱን ማስቀነስ ማስቀረትም እንዳልቻለም ጠቅሷል። ወደ ፍርድ ቤት ከተወሰዱ ከስድስት ሰዓታት በኋላ ግን ተፈታው ይላሉ። የመፈታታቸው ምክንያት ሲገልጹም የማህበረሰቡ ቁጣ አንዱ ነው ያሉ ሲሆን፣ ሁለተኛው ደግሞ ፖሊስ ከወይዘሮ ፈትለወርቅ መኪናውን በግዳጅ በመቀበሉ ነው ሲሉም አብራርተዋል። ካቢኔው ራሱ ትክክል አይደለም ብሎ ውስጥ እንደተናገረ ማድረግ የሚገባውን እንዳደረገ አውቃለው። የፖሊስ አካላትም ራሱ ማድረግ የሚገባቸውን አድርገዋል። ለፖሊስ ትያዝ ብለን ጽፈን ስለነበር መቀሌ ከተማ ፖሊሶች ራሱ እንዴት እያስተብላ ተጽፋ እኮ በሂዴት ላይ ነች ያለችው እንዲፈረድበታል የሚል አቋም ነበራቸው። ግን ፖሊሶቹ ራሱ ጠናው ስለነበረባቸው ከማህበረሰቡ ማድረግ የሚገባቸው መጎዳት የለበትም ባላጠፋበት በሚልም ተሯርጦ መኪናዋ ይዘው አመጧት። አስራ አንድ ተኩል አካባቢ ዛ መኪናዋ ስትመጣ ተፈራርመን ፈጽሟል ብለው ወደ ፍርድ አቀረቡኝ።

የመቀለ ከተማ ፖሊስ ኮሚሽን የህዋ ጽህፈት ቤት ኃላፊ ወይዘሮ ፈትልወርቅ ገብረ እግዚአብሔር ይጠቀሙበት የነበረን የሰሌዳ መለያ ቁጥር ኮድ አራት የሆነ ቪኤት መኪናም ከሹፌራቸው ሀይላይ ጴጥሮስ ተቀብያለሁ ብሎ ለፍርድ ቤት ደብዳቤ ጽፏል። አቶ ታደለ መንግስቱም ከዚህ ርክክ በኋላ ከእስር ቤት ወጥቷል። ስለ ጉዳዩ ማብራሪያ ለመጠየቅ ወይዘሮ ፈትልወርቅን በስልክ ለማግኘት ያደረግነው ነው ተደጋጋሚ ሙከራ አልተሳካም። በጉዳዩ ላይ አስተያየት የሰጡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ወይዘሮ ፈትለ ወርቅን የሽፍቶች ራስ በማለት የገለጹ ሲሆን የድርጅትም ሆነ የግል መኪና የሚጠቀሙት የህወሀት አመራር እርሳቸው ብቻ እንዳልሆኑ ገልጸው ጽፈዋል። የብልጽግናው ፕሬዝደንት አማካሪ የግልና የድርጅት መኪኖችን የሚጠቀሙ የህወሀት አመራሮችን መኪና ለመውሰድ ፖሊስ ለማስቆም ሲሞክር ለአለመያዝ ወደ ሰማዕታት ሀውልት ግቢ ይገባሉ ሲሉ ለሰጡት አስተያየት የህዋ ጽፈት ቤትም ሆነ ወይዘሮ ፈትለ ወርቅም የሰጡት ምላሽ የለም። የኦህዴድ ብልጽግናው ሹማቶ ጌታቸው ረዳም በጉዳዩ ላይ የሰጡት አስተያየት ራሳቸው የክልል ፕሬዚዳንት ሆነው ይህንን ጉዳይ ለምን ስርዓት እንዳለ ያስያዙ ባይገልጹም የትራንስፖርት ቢሮ ኃላፊው አቶ ታደለ ግን ብዙ ፈተና ሲገጥማቸው እንደነበር ጠቁሟል። የጠቅላይ ሚኒስትር አብይ አህመድ አማካሪ አያይዘውም በእርሳቸውና መከተላቸው በነበሩት የቀድሞ አመራር ላይ ግድያ ለመፈጸም ተዘጋጅተው የነበሩ ተጠርጣሪዎች በሶስተኛ ቀን ክሳቸው እንዲቋረጥ በፍርድ ቤት ላይ ተጽዕኖ ያደረጉ እነማን እንደነበሩ እናውቃለን ያሉ ቢሆንም እነዚህ ሰዎች የትኞቹ እንደሆኑ ግን አልጠቀሱም።

ዓለም ነውጥ ላይ ናት ሲሉ የብልጽግናው ፕሬዚደንት አብይ አህመድ ተናገሩ። እኛ ሾልከን እንውጣ ሲሉም አክሏል። ከሰሞኑ ከቤተ መንግስታቸው በቅርብ ርቀት ላይ ያካሄዱትን የኮሪደር ልማት የሚሉትን ፕሮጀክት ተደጋጋሚ መግለጫዎችን እየሰጡበት የሚገኙት የብልጽግናው ሹም ይህንን ስራቸውን ሲያከናውኑ ፈተናዎችን ተቋቁመው እንደሆነ ጠቅሰው የተከፈለው መስዋዕትነትን ደግሞ አስፈላጊ መስዋዕትነት ሲሉ ገልጸውትም ነበር። ጠቅላይ ሚኒስትሩ አስፈላጊ መስዋዕትነት የሚሉት በኮሪደር ልማት ሳቢያ ቤትና ንብረታቸውን፣ ሀብትና ስራቸውን የተነጠቁ ራሳቸውን የሚያጠፉ ዜጎችንም ጭምር ነው። ነውጥ፣ ጦርነትና ለመረጋጋትን እንደ መልካም አጋጣሚ የሚቆጥሩት የብልጽግናው ፕሬዚዳንት አሁን አለም ነውጥ ላይ መሆኗ ለእኛ ጥቅም ነው ሲሉም ተሰምቷል። አሁን አለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን፣ ተባብረን ከሰራን፣ ያየነውን ለመጨበጥ ከተጋን፣ ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። በእርግጥ ቀውስ በመፍጠር ሀገር መምራት የሚል አገዛዝ መሪ እንደመሆናቸው ይህ አቋማቸው የሚያስገርም ባይሆንም ከቀናት በፊትም በተመሳሳይ የዓለም ነባራዊ ሁኔታና የኢትዮጵያ ዝቅተኛ ታሪፍን ለጨዋታው እንጠቀምበት ሲሉ ፕሬዚደንት ዶናልድ ትረምፕ በዓለም ሀገራት ላይ የጣሉትን ታሪፍ ተከትለው መናገራቸው የሚዘነጋ አይሆንም። ጠቅላይ ሚኒስትር ዐቢይ አህመድ አስከትለው ያነሱት ጉዳይ ደግሞ ዓይን ተገጥሞላቸው ብርሃን የሌላቸው ሰዎች በዙብን ያሉት ነው። ከሳምንታት በፊት የትግራይ ለክለር ጊዜ አስተዳደር ፕሬዚደንት የሆኑት ጀነራል ታደሰ ወረደን በተመሳሳይ አይን ተገጥሞላቸዋል ብርሃኑን መፍጠር የእርሳቸው ጉዳይ ነው በሚል መግለጻቸውም የሚታወስ ነው። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ያወጀውን የሽግንባር ዘመቻን ተከትሎ ውጊያዎች እየተደረጉ ናቸው። አቶ ሽመልስ አብዲሳ ደግሞ መስዋዕትነት ክፈሉ ሲሉ አመራሮቻቸውን ጠይቋል። ከአምስት ዓመታት ለሚሻገር ጊዜ በኦሮሚያ ክልል ጦርነትን እያከናወነ የቀጠለው የብልጽግናው መንግስት ከስምንት ወራት በፊት ነበር የኦሮሞ ነጻነት ሰራዊትን ሙሉ በሙሉ አጠፏለሁ የሚል የሁለት ወራት የጊዜ ገደብ አስቀምጦ የነበረው። እንዲያም ሆኖ የኦሮሞ ነጻነት ጦር በተለያዩ ጊዜያት ዘመቻዎችን ጭምር እያወጀ ውጊያዎችን እያካሄደ ቀጥሏል። ባለፈው አንድ ሳምንት ደግሞ በክልሉ የተለያዩ አካባቢዎች እየተደረገ ያለው ዘመቻውን የሽግንባር ዘመቻ ሲል ጠርቶታል። በበርካታ የክልሉ ዞኖችም ውጊያዎች ተከፍተው በርስ በርስ ጦርነቱ ኢትዮጵያውያን ተገድሏል። በክልሉ ቢሾፍቱና ሞጆ አካባቢ የደረሱትን ጥቃቶችን ጨምሮም በሰራዊቱ ካምፖች ላይ ጭምር ጥቃቶችን ማድረሱን ጦሩ መግለጹም የሚዘነጋ አይሆንም። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን ኪረም ወረዳ ትናንት ታጣቂዎች በፈጸሙት ጥቃት የሚልሽ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በጥቃቱ ከሞቱት ውስጥም ሰላማዊ ሰዎችና ሚሊሻዎች እንደሚገኙበት ከባድ መሳሪያዎችም ጥቅም ላይ መዋላቸውን ነው የአይን ማኞች ያሳወቁት። አንድ ነዋሪ ሲናገሩም ጠዋት ላይ በከባድ መሳሪያ እንደ ዲሽቃና ብሬን ታጥቀው ሁለቱም ተፋላሚ ኃይሎች ውጊያ ጀምረው አርሶ አደሮችን ጨምሮ አስራአምስት ሰዎች ናቸው ህይወታቸው ያለፈው፣ ሌሎች በመኖሪያ ቤታቸው የተገደሉ አሉም፣ አንዳንዶች ደግሞ እርሻ ማሳ አካባቢ ነው ህይወታቸው ያለፈው ብሏል። በኪረም ወረዳ በ2014 ዓ ም በተከሰተ ግጭት ከ50 የሚልቁ ሰዎች ከቤት ንብረታቸው ተፈናቅለው መቆየታቸውንም የጀርመን ብርሃን ድምጽ ዘግቧል። በኦሮሚያ ክልል ውጊያዎች እንዲበቀጠሉበት በዚህ ወቅት አቶ ሽመልስ አብዲሳ ደግሞ ሹሞቻቸውን በአዳማ ሰብስበዋል። ስለ መስዋዕትነት እያነሱም ባለስልጣኖቻቸውን ለዚህ ሲጠይቁ ተሰምቷል። በአባ ገዳ አዳራሽ የተዘጋጀው የአቶ ሽመልስ አብዲሳ መድረክ የአፈጻጸም ግምገማ ለማድረግ የተጠራ ነውም ተብሏል። ከ በመቶ በላይ የሆነው የዋጋ ግሽበት ለሚቀጥሉ ሶስት ዓመታት በሁለት ድጅት የሚገለጽ ሆኖ እንደሚቀጥል የተባበሩት መንግስታት አሳወቅም። ከጊዜ ወደ ጊዜ እየተባባሰ የሄደው የዋጋ ንረት ለመቆጣጠር ሰዎች መውለድ እንዲያቆሙ ጠቅላይ ሚኒስትሩ መምከራቸው አይዘነጋም። ሀገሪቱ ያላት የውጭ ምንዛሬ አቅም የ48 ቀናት ሀገራዊ አስቤዟን መሸፈን የሚችል መሆኑን ድርጅቱም አሳውቋል። የኢትዮጵያ ዋጋ ግሽበት በተያዘው የአውሮፓያኑ የዘመን ቀመር ሀያ በመ ሆኖ እንደሚቀጥልና ለሚቀጥለው ሶስት ወደ ጸዳ አሐዝ እንደማይወርድ የገለጹ የተባበሩት መንግስታት ያለፉትን ሶስት ወራት የሀገሪቱን ኢኮኖሚ ደረጃ የሚያሳይ ሪፖርት አውጥቷል። የተባበሩት መንግስታት የልማት ድርጅት ዩንዲፒ የኢትዮጵያ የመጀመሪያዎቹ የ የ የሶስት ወራት የኢኮኖሚ ሁኔታን በተመለከተ ይፋ ባደረገው ሪፖርት የሀገሪቱ የውጭ ምንዛሬ ክምችት 34 ቢሊዮን ዶላር እንደሆነና ለንዶር ከ18 ቀናት ከውጭ ለሚገቡ ምርቶች ወጭ መሸፈኛ የሚሆን ነው ብሏል። የኢትዮጵያ የዋጋ ግሽበት ከጉረቤት ሀገሮች በተለይም ከኬንያ ከታንዛኒያ እና ከኡጋንዳ ጋር ሲነጻጸር ከፍ ያለ መሆኑን የሚያብራራው ሪፖርቱ በብሔራዊ ባንክ የባንኮች የብድር ጣሪያ ከተወሰነ በኋላ ወደ ኢትዮጵያ እየገባ ያለው ብድር እየቀነሰ መሆኑንም ገልጿል። ለአብነትም እንደ አውሮፓያኑ የዘመን ቀመር በ2023 በየወሩ 51 ቢሊዮን ብር፣ በ2024 32 ቢሊዮን ብር በተወሰነ መሻሻል፣ በ2025 ደግሞ 42 ቢሊዮን ብር እየገባ መሆኑን በማንሳት የዋጋ ክሽበት ሸማቾችን በከፍተኛ ሁኔታ እየጎዳቸው መሆኑን የሚያመላክተው ሪፖርቱ ወደ ገበያ ምርታቸው ማቀ ለማቅረብ ያልቻሉ በርካታ የአርሶ አደሩ አካባቢዎችም በጉዳቱ ክፉኛ የተጠቁ ሲል ገልጿቸዋል። በዋጋ ግሽበትና በድርቅ ምክንያት በተወሰኑ የአገሪቱ አካባቢዎች የሚገኙ ቤተሰቦችም የሚመገቡት ምግብ ቀንሰዋል ብሏል። ማነቁ የበዛበት የጥሬ ዕቃ አቅርቦት በትራንስፖርት ዋጋ ንረትና ባልተስተካከለ አቅርቦትና የዋጋ ሰንሰለት ምክንያት አርሶ አደሮች ለገበያ የሚሆን በቂ ምርት ማቅረብ አለመቻላቸውን በዚህም ሳቢያ ሸማች የሆኑ አርሶ አደሮች መፈጠራቸውን አስረድቷል። የኢትዮጵያ የሀገር ውስጥና የውጭ ብድር በአጠቃላይ ስልሳ 28 ቢሊዮን ዶላር መድረሱን በማስታወስም ከዚህ ውስጥ 28.9 ቢሊዮን ዶላር የውጭ እንደዚሁም ወደ 40 ቢሊዮን ዶላር ደግሞ የሀገር ውስጥ ብድር እንደሆነም አትቷል። በሶስት መለኪያዎች ማለትም ረጅም እድሜና ጤነኛ ሕይወት፣ የትምህርት ተደራሽነትና የማወቅ ችሎታም እንደዚሁም የአኗኗር ሁኔታን መሰረት በማድረግ ሀገሮች በሚመዘኑበት የሰው ሀብት ልማት ከ191 ሀገሮች መካከል ኢትዮጵያ 176ኛ ላይ እንደተቀመጠችም ነው ያመለከተው። ይህ ደረጃ ከቀደሙ የሀገሪቱ የነበረችበት አነስተኛ ደረጃ በአንድ በመቶ ያሽቆለቆለ ውጤት ነው ተብሏል። ሪፖርቱ የኢትዮጵያ የተማከለ የጤና ዘርፍ አገልግሎት አሰጣጥ ላይ የሚደረገው የፋይናንስ ድጋፍ እየተመናመነ መምጣቱን ጠቅሶም ይህ ሁኔታ በቅርቡ ከተቋረጠው የአሜሪካ ዓለም አቀፍ ተራድኦ ድርጅት ድጋፍ ጋር ተዳምሮ ሁኔታውን እንዳባባሰውም ነው ያብራራውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ስብሰባውን ማካሄዱን አሳውቋል። ስብሰባው የተጠራው ደግሞ ከአስተምሮት ጋር በተያያዘ ነው ተብሏል። ዛሬ ማለዳ ቋሚ ሲኖዶስ መደበኛ ስብሰባዊን ማካሄዱን ምን የገለጸውም በዚህም አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉት መልእክትን በተመለከተ ውይይት ማድረጉን ገልጿል። አቡነ ገብርኤል ከቀናት በፊት ያስተላለፉት ስብከትን በከፊል እንዲህ የሚል ነበር ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በአቡነ ገብርኤል የተላለፈውን ትምህርት ዝርዝር ሁኔታን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በመልአት በተገኙበት ዛሬ ስብሰባ መደረጉም ነው የተነገረው። በቀጣይ ቀናትም ውሳኔ እንደሚተላለፍ ተነግሯል። በሌላ በኩል በካቶሊክ መሪ በነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ ስራተ ቀብር ላይ አቡነ ዲዮናሲዎስ በምስራቅ ጎጃምና በአውሮፓ ጀርመን አህጉረ ስብከት ሊቀ ጳጳስና አቡነ ህርያቆስ የጣሊያን እና አካባቢው ሀገረ ስብከት ሊቀ ጳጳስ ቤተ ክርስቲያኗን በመወከል እንዲገኙ ተወስኗል ሲል ሲኖዶሱ ሱ ባወጣው መግለጫ ላይ አመልክቷል። ይህ በእንዲህ እንዳለ በቅርቡ ሕይወታቸው ያለፈውን የካቶሊክ ሊቃነ ጳጳስ አቡነ ፍራንሲስን ለመተካት በሚካሄደው ምርጫ ኢትዮጵያዊ አባት እንደሚሳተፉ ታወቀም። አቡኑን ለመምረጥ ከተለዩት 135 ሰዎች መካከል አንዱ የሆኑት ኢትዮጵያዊ አባት በሚሳተፉበት ምርጫ የሚለዩት ተተኪው ጳጳስም በዓለም ዙሪያ ከአንድ ቢሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ በመሆን የመሪነቱ መንበር ይረከባሉ ተብሏል። በካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳሳት የሚመረጡት በመንበር ላይ ያሉት ጳጳስ ሲሞቱም ወይንም በፈቃዳቸው መንበራቸውን ሲለቁ ነው። በዓለም ዙሪያ ከአንድ ቢሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተ ዩኒቨርሲቲ ሊቀ ጳጳስ በመሆን የመሪነቱ መንበር የሚረከቡት ተተኪ ደግሞ በአለም ዙሪያ ባሉ ካርዲናሎች የሚመረጡ ናቸው። ቤተ ክርስቲያኗ 252 የካቶሊክ ካርዲናሎች በአለም ዙሪያ ያሰማራች ሲሆን ከመካከላቸው በአንዱ የጳጳሳት ምርጫ ላይ የሚሳተፉት ከ80 ዓመት በታች ሆኑት ብቻ ናቸው። በዚህ መሰረትም በዘንድሮ ምርጫ ላይ የሚሳተፉት ካርዲናሎች 135 ሲሆኑም ከነዚህ መካከልም ኢትዮጵያዊ ካርዲናል ብርሃነየሱስ አንዱ ናቸው። ከ10 ዓመት በፊት ፖፕ ፍራንሲስ ወደ መንበረ ከመጡ በኋላ በርከት ያሉ ካርዲናሎችን ከአፍሪካና ከእስያ ሀገራት በሾሙበት ጊዜ ብርሃነ ኢየሱስ ሱራፌልም በአውሮፓውያኑ የካቲት 2015 በሊቀ ጳጳስ ፍራንሲስ ካርዲናል ሆኖ ተሹሟል። የሾሟቸው ፖፕ ፍራንሲስ ህይወታቸው ካለፈ በኋላም ተጠቂያቸውን ለመምረጥ ደግሞ እድሉን ያገኙት ካርዲናል ብርሃነ ኢየሱስ እንዲህ ባለ ስርዓት ላይ ሲሳተፉ የመጀመሪያው ኢትዮጵያዊ ናቸው። የአዲስ አበባ ሊቀ ጳጳስ የሆኑት ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በሀገር ውስጥና በውጭ በከፍተኛ ደረጃ መንፈሳዊ ትምህርት ስለመከታተላቸውም ታሪካቸው ያስረዳል። በአውሮፓያኑ 1976 በኢትዮጵያ ውስጥ የቅስና ማዕረግን ተቀብለው ከሶስት ዓመታት በኋላ በደርግ መንግስት ለአንድ ዓመት በወታደራዊ መንግስት አስረው የቆዩት ካርዲናሉ ከእስር ከወጡ በኋላ ወደ ሮም አቅንተው ተጨማሪ ትምህርት መውሰዳቸውን ከዚህ በፊት ባደረጉት ቃለ ምልልስ ላይ መናገራቸውም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።